ኢሚግሬሽን አካባቢ የተፈጸመው በተለምዶ ሻሻ እየተባለ የሚጠራው ብዙዎችን ያበሳጨ ብዙሀኑን በዚህ ጉዳይ ተታሏል። ይህን ድርጊት የሚያደርጉም በቁጥጥር ስር ውለዋል። ሰላም እንደምናላችሁ ውድ ኤማ ሚዲያ ቤተሰቦቻችን፣ ሌሎች መረጃዎችም እንዲደርሷችሁ ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ተመረተ ከቀኑ 8 ሰዓት ላይ የተፈጸመ ወንጀል ነው። የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 301058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ የወንጀል ፖሊሶች ቁጥጥር ስር ውለዋል። በፖሊስ እይታ ውስጥ መውደቃቸውን የተረዱ ተጠርጣሪዎችም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር መዋል ችለዋል። ፖሊስ በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ የምርመራ የስፋትና ተግባር የወንጀል ድርጊቱን የሙከራና የሚያስከብሩ ቡድን እንዳላቸውም ተረድቷል። የወንጀለኛ ቡድኑ በቁጥጥር ስር ለመዋል በተደረገ ክትትልም በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ አስራ አንድ ግለሰቦችንም መያዝ ችለዋል። ለወንጀል ፈጻሚዎች በስምሪት በሚሰጠው ቡድን ላይ በተከናወነ ሌላ ጠንካራ ምርመራ የስፋት ተግባር በቡድኑ ስምሪት የተሰጣቸው ስምንት ሌሎች ወንጀለኞችም በሰሌዳ ቁጥር ኮድ ሶስት ሚኒማስ ተሽከርካሪ በመጠቀም የሿሿ ወንጀል ለመፈጸም ሲንቀሳቀሱ በልደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራው አካባቢ በቁጥጥር ስር መዋል እንደቻሉም ገልጸዋል። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በኮድ ሶስት አራዳ ክፍለ ከተማ እንዲሁም በኮድ ሶስት ኦሮሚያ አካባቢ ቦሌ ክፍለ ከተማ በሚኒባስ ተሽከርካሪዎች ሲንቀሳቀሱ የነበሩ አስራ ሶስት ያሉ ሁለት ቡድኖችን በቁጥጥር ስር መዋል እንደቻሉም እየተናገሩ ነው። ከዚህ ወንጀል ጋር በተያያዘ በኮድ ሶስት በሆነ ቪትስ ተሽከርካሪ እየተዟዟሩ ከወንጀል ፈጻሚዎች ጋር የተሰረቀ ዕቃ ሲገዙ የነበሩ ሁለት የሌባ ተቀ ተቀባዮች ተይዘው በሕግ ግለሰብ በተደረገ ብርቱ ምርመራና ፍተሻ ከግለሰቦቹ መኖሪያ ቤት ሰላሳ ሺህ ሰባት መቶ አንድ ላፕቶፕ፣ አንድ ታብሌት፣ አስራ አንድ ዘመናዊ ስልኮች ተሰርቀው ቀፎቻቸው የተሸጡ አንድ መቶ ሰማኒያ ስምንት የስልክ ከበሮች በኤግዚቢሽንነት መያዙን የልደታ ክፍለ ከተማ መኖሪያ አስታውቆ በአጠቃላይ ከዚህ ወንጀል ጋር በተያዙ ሰላሳ ስድስት ሰዎች በቁጥጥር ስር አውሎ ምርመራ እያጣራ እንደሆነም ገልጿል። በተለይም የትራንስፖርት ተሽከርካሪዎችን በመጠቀም ቀም የሚፈጽሙ የሻሻ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባው ያሳሰበው ፖሊስ ትራንስፖርት ተጠቃሚዎችም ተገቢውን ጥንቃቄ ማድረግ እንዳለባቸውም አሳስቧል። በወንጀሉም የምርመራ ሂደት አንዳንድ የተሽከርካሪ ባለንብረቶች ሆን ብለው ተሽከርካሪዎቻቸውን ለወንጀል ፈጻሚዎች እንደሚያከራዩ በምርመራ የደረስንበት ነው ሲሆን በግለሰቦች ላይ የሚያስከትለው የህግ ተጠያቂነት እንደተጠበቀ ሆኖ ወደፊትም የተሽከርካሪዎችን አይነትና የባለ ንብረቶችን ስም ዝርዝርም የምንገልጽ መሆኑንም እናስታውቃለን ብሏል። በዚህም የወንጀል ድርጊት በቁጥጥር ስር ከዋሉ ተጠርጣሪዎች ጋር በተያያዘ የወንጀል ተፈጽሞብኛል የሚል ግለሰብ ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መረጃ መስጠት እንደሚችልም ፖሊስ ጥሪውን አስተላልፏል። አምስት ሰዓት ላይ ቀን አምስት ሰዓት ላይ ለዚያም ሰሚት መሀል እንደዚህ መሀል መንገድ ላይ አደባባይ ላይ ማለት ነው። እንደሆንኩ እኔ ነኝ የማውቀው ማለት ነው። ድብደባ ልበላችሁ ልበላችሁ ኢንዌይስ ታሪኩን ልጀምርላችሁ። ከጎሮ ሰሚት ለመሄድ ታክሲ ውስጥ ገባሁ። ባይ ዘ ወይ ከቤታቸው ተዘጋጅተው የሚወጡ ሰዎች አሉ። ሆነ ብለው ፐርፐዝ ሌብነት ማለት ነው። ጥቁር ሻርፕን የለበሰችው ትልቅ ሴት ናት፣ ወፍራም ናት። ሀበሻ ደግሞ ችግሩ ኖርማሊ ወፍራም ሴትም እንደ ሀፍታም የሚያየው ነገር አለው፣ እንደተመቸው እንደተስማማው ማለት ነው። ወፍራም ሌባም አለ፣ ተጠንቀቁ። መጨረሻውን በሌን የተቀመጥኩት መስኮት ጋር ቦርሳዬ ተዘግቷል። ይሄ ነበር ቦርሳዬ ከመዘጋቱ አልፎ እንዲህም እንትናለው ማድረግ ያለው እንዲህ ብዬ ምሪ እንዳየጠጣው ውጭ ውጭ እያየው ነው። በቃ ሲሄድ ነበር። አይቻታለሁ ከጎኔ በጣም ወፍራም ሴት ናት፣ ተቀምጣለች። ጥቁር ሻርፕ አድርጋለች ማለት ነው። እና የታክሲ ብር ከከፈለች በኋላ ቦርሳዋን እያመሰችው ነው የመጣችው። በቃ ወይኔ እመቤቴ እመቤቴ ትላለች። ደግሞ እመቤቴ ደግሞ የስራሽን ትሰጥሻለች። እና እመቤቴ እያለች ቦርሳዋን ትበረብረዋለች። ሶስት መቶ ሀምሳ ብር ደግሞ ቀረብ አድርጌ ፊት ለፊት ነበር ያስቀመጥኩት ማለት ቀረብ አድርጌ የነበረ ያስቀመጥኩት እንዳይጠፋ ብዬ የት እንደሄደ አላውቅም፣ ምናምን ነገር ትላለች ማለት ነው። ስልክ ተደወለላት ማለት ነው። ከዛ ሄላ አለች እና አሁን የቱ ጋር ነኝ እናት አለች። አሁን ካምብሪጅ አካዳሚ ጋር ደርሻለሁ አልኳት። ከዛ ካምብሪጅ አካዳሚ ጋር ደርሻለው ደግሞ የሚገርመሽ ለቅሶ ቤት እኮ ነው የምሄደው፣ ምናምን ነገር አለችኝ። ከዛ ካምብሪጅ አካዳሚ ጋር ደርሻለሁ ስትላቸው ፍየል ቤት፣ ፍየል ቤት ብለሽ ነው የምትወርጂው። ሴት ናት ያናገረቻት፣ ድምጿ ይሰማኛል በስልክ ውስጥ ማለት ነው። ኖርማሊ ኔ ሳምሰንግ ስልክ ነው ያስኩት፣ በእጄ ነው ያስኩት ስልኬን ከዛ ካምብሪጅ አካዳሚ ደርሻለሁ ካለቻቸው በኋላ እኔም ፍየል ቤት ነው የምወርደው ማለት ፕላን የተደረገ ነገር ነው ብዬ የምንዳላስብ ኖርማሊ፣ እኔም ፍየል ቤት ነው ምወደው። እሷም በስልክ ፍየል ቤት ነው ወረጅ የተባለችው እኔ የእውነት ለቅሶ የምትሄድ ኖርማል ሴት ነው የመሰለች ደረስኩኝ። ወረድኩላችሁ ፍየል ቤት ጋር። ማለት እስቲ እሱ ጋር የለኝ ብሬን ምናም ብላኝ ነበር ታክሲ ውስጥ እንዲከስር እንዲጎንበስ ብዬ ምናምን አይቼላት፣ ብር አይልም። ተረጋጊ በቃ ሻንጣሽ በጣም ትልቅ ነው፣ ቦርሳዋ በጣም ትልቅ ስለሆነ በጣም ትልቅ ስለሆነ ነው ለሌላ ጊዜሽ፣ የገንዘብ ቦርሳ ለብቻውን ዘሽ አስቀምጪ፣ ብር እንዳይመሰቃቀልብሽ። ስትረጋጊ በኋላ ታገኘዋለሽ፣ አትጨናነቂ ምናምን ብዬ ሀገር ሰላም ብ የላችሁ ጃንጥሌን በዚህ እጅ ይዣለሁ ምሪንዴን በዚህ እጅ ይዣለሁ፣ ቦርሳዬን ደግሞ እንደዚህ አድርጌ ይላችኋለሁ ማለት ነው። ሰው ጠብረኝ ከኋላ ከዛ ልክ ወደ ኋላ ስዞር ማለት ነው፣ ጋይስ ሴትዮዋ ናት እና አቤት ስላት፣ አሁን እኮ አስታወስኩኝ ሶስት መቶ ሀምሳ ብሬ አንቺ ቦርሳ ውስጥ ነው የከተትኩት፣ ኢማጅን፣ አንቺ ቦርሳ ውስጥ ነው የከተትኩት አለችኝ እና ሳቂ ነው የመጣው ማለት የእኔ ቦርሳ ውስጥ ምን ሆነሻል? ተረጋጊ እንጂ አልኳት ማለት ነው። የእኔ ቦርሳ ዝግ ነበረ። እንዴት እኔ ቦርሳ ውስጥ ብርድ ትከች ትችላለሽ እንዴ ምን ሆነሽ ነው ብዬ ፊቴን ዞር አድርጌ መንገዴን ልቀጥልላችሁ ስል ዊግ ነው። ትናንትና ነው ባይዘዊ ተመቻት። እንዲህ እንዲ ነው ያዘችኝ ጋይስ። እንዲ ጨምቃ አንቺ ጋር አልኩሽ አይደለ፣ እንዲ ይዛ ቪዲዮ በጣም እንዳይረዘም ማለት ነው ፓርት 2 ብዬ ልቀጥልላችሁ። አይ እንግዲህ በቃ እንዲ ማለት ተከመረችብኝ። አንቺ ጋር አልኩሽ አይደለም ብላ እንዲ አርጋ ጸጉሬን እንዲ ጨምቃ ይዛ ማለት ይፈታሽ ቦርሳሽ ከበት አበደች፣ አበደ ሴትዮ። ጸጉሬን ይዛኛለች፣ ይሄን እጄን እንዲያርጋ ይዘዋለች። እንደነገርኳችሁ የታጠፈ ዣንጥላ ነው ያስኩት ባይዘዊ ማለት ነው። ልጅ ከወለዳችሁ በኋላ አዲስ የምታመጡት ፐርሶናሊቲ። በሰላም ለልጄ ወደ ቤት ልመለስላት። ገና ስድስት ወራ ነው ልጄ፣ ጡት አጠባታለሁ፣ አቅም የለኝም ታውቃላችሁ እናቶች ማለት ነው። እና በጣም ኤክሳይትድ ሆኜ አዲስ የተፈራረምኩት ስራ አለና፣ ለእሱ ለትልቅ ስራ ነው ከቤት የወጣሁት ማለት ነው ፀጉሪ እንዲጨምቃ የዘከላቸ ቦርሳሽን አይም ቪዲዮግራፈር ቪዲዮግራፈር ነኝ፣ ኮንተንት ክሪኤተር ነኝ። በአጋጣሚ ሆኖ ለስራ ስለወጣ ሁለት ሞባይል ነበር ይዤ የወጣሁትኝ ማለት ነው። አንዱ ካሜራ ፎርቲን ፕሮማክስ ማክስ ነው ሞባይል ላይ ማለት ነው። ቦርሳ ውስጥ ቁጭ ብሏል እሱ ማለት ነው። እና ከዛ ልቀቂ ማለት እንትን ይሄንንም ይዛኛለች ይሄንንም ይዛኛለች፣ ጋይስ እንዲጨምቃ ትታገለኛለች ማለት ነው። ያምሻል ና ይመሽለኛለች እኔ ልጅ እናት ነኝ፣ ገና ከአራስ ቤት መውጣቴ ነው። ልቀቂ ልትለቀኝ ነው። ከዛ የሆነ ወጣት ልጅ እያለፈ ነው ማለት ነው። በፈጣሪ በእግዚአብሔር አስለቀቀኝ፣ እኔ ልጅ እናት ነኝ ብለም ነው። ሰው ተጨካክኗል ጋይስ፣ በጣም ነው ሰው የተጨካከመ። አልፎኝ ሄደ፣ ጥሎኝ ሄደ። ሁለተኛውም ሌላ ወንድ፣ በእግዚአብሔር አስለቀቀኝ፣ በማርያም እያልኩት፣ አልፎኝ ሄደ። ሁለተኛ ሰው አለፈኝ። እኔ ልገፈጥራት እየሞከርኩ ነው፣ ግን አልቻልኳትም። የሰማይ ስባሪ ነው የምታክለው እናት ናት። እናት ናት ደግሞ ትወልደኛለች ማለት ነው። እንዴት አድርጌ ትልቅ ሰው ማታለሁ? እና ማለት ካለፈ በኋላ ሰው ስነግራቸው ለምን በድንጋይ ያፈነክቻት ዋርዛት እኔ በሰላም ወደ ቤቴ መመለስ ነው የምፈልገው። እዚህ ጋር ከዛ ማለት ነው እየተጋጋለ ሲመጣ ኮሪደር ልማቱ ላይ ባላንስ አስታ ጣለች፣ ገፈተረች። ገፈትረኝ ጫማዬ ወለቀ ጋይስ አንድ ገር ጫሜ እዛ ጋር ነው ቦርሴን እንደምንም በቋፊ ይዣት አለው አቃሉ ውስጡ ያለውን ንብረት እንጀራይ ነው። ከዛ ማለት ነው እንትን አለችኝ፣ ገፈተረችኝ ወደዛ ከዛ ጫማዬ ወለቀ። አንድ ገር ጫሜ ምሪንዴ ወደቀ ጃንጥ ላይ እዛ ጋ ወደቀ። እኔ ዝርግፍ ብዬ ላችሁ፣ ፍየል ቤት ጋር ያለውን ኮሪደር ልማት የምታውቁት ከሆነ ትንሽ እንደ ሶፋ ከፍ ነገር ያለው ነው፣ ሳር ነው። ተዘርግፊ ሳሩ ላይ ስዘረግፍና ተመቻት ልትረግጠኝ እዛው ማለት ነው። እንዲመጣች ነው እንዲትረግጠኝ። ያ በእግዚአብሔር ረዱኝ እኔ ልጅናት ነኝ እያልኩኝ ይጮኋለሁ ማለት ነው። ከዛን በቃ ይሄ በቅጥበት የተፈጠረ ነገር ነው። ምንም አረግ አልቻልኩም፣ በቃ አቅም አጠረኝ። እንደ ነገርኳችሁ ጡት ማጠባናት ለራሴ ማለት ነው። ከዛ መጥታ እዛው በተኛውበት እንዲህ ልትረግጠኝ ስትል እንዲህ እንዲህ፣ በቃ አላቅም። መልአክ ነው እሱ ሰውዬ እኔ በቃ ምን እንደምለው አላቅም። ያዛት መጥቶ እንዲህ እንደምንም፣ ግን ሙሉ በሙሉ መያዝ አልቻለም። እንደነገርኳችሁ በጣም ወፍራም ናት። የተወሰነ አግኝታኛለች በእግሯ ማለት ነው። ከዛ በጣም የተንቀጥቀጥ ያምሻል። እኔ አንቺ ሶስት መቶ ሀምሳ ብር ምን ያደርግልኛል? እንዴት ነው የሶ ቦርሳ ውስጥ ገንዘብ ከትቻለሁ የምትዩ። ከዛ ሰው እየተሰበሰበ መጣ። ትታወቃላችሁ ምንድን ነው ምናምን። ከዛ ሰዎች የተሰበሰቡ ሲመጡ በአንዴው እኔ ሌባ፣ እሳ ደግሞ ተዘራፊ ሆነች ማለት ነው። ሌባ ነው ምንድን ነው ሌባ ናት እኔ ወድቅ ያለው መሬት ላይ እሷን አቆማ እየጮኸች ያለችው ሶስት መቶ ሀምሳ ብሬ ቦርሷ ውስጥ ነው፣ ይፈተሽልኝ፣ ይፈተሽ፣ ይከፈትና ቦርሷ ይፈተሽ ምናምን እየተሰበሰበ ወዝ ላይ እኔ ማለት እኔ ሐበሻ ግን በፈጣሪ ስም እና ከበቡኝ፣ ሁሉም ሰዎች በጭራሽ ለማላቆሶ ቦርሴን አልከፍትም። ፕላኗንም አውቃለሁ እና አሁን በደንብ አድርጌ ሳስበው ፍየል ቤት ብላ ለቅሶ ቤት ብላ ስትቀጣጠር የነበረው ሰው የራሷን ሰው ነው። ፍየል ቤት ጋር የቀጠረችው ሰዎች ከበው ሊፈትሹኝ ሲሉ ደግሞ ማለት ነው የራሷ ሰው አለ ማለት ነው። ከነዛ ሰዎች መካከል አሁን የገባኝ ትፈተሽ ሲባል ልታስበላኝ በራሷ ሰው እቃ ንብረት ኦንሊ ቲንግ ሶስት መቶ ሀምሳ ብር ነው ጠፋብኝ አለችው። ኮንፊደንስ አለኝ። ይታያችሁ ጠዋት ከቤት ስወጣ ማለት ነው እናቴ ጋር መቶ ብር ለሰራተኛው ውሃ እንድትገዛ እናቴ ጋር አስቀምጫት ነበር። ጂን የወጣሁት ሁሉ ነገር እግዚአብሔር በምክንያት ነው የሚያደርገው፣ ህይወታችሁ ላይ ማለት ነው። ሲጀመር ከዛ የሆነ ሰውዬ ማለት ነው በቃ፣ ትፈተሻ ትፈተሽ፣ ከተባለ ከዛ አልፈተሽ፣ ትፈተሽ፣ በቃ ትፈተሽ። ሰውዬው ከጠገቤ ቆመው፣ ሰውዬ ማለት ነው በቃ ቲ ምንድን ነው ምናምን ብዬ ከዛ፣ ያምሻል እንዴ ምናምን ብዬ አሁን ነካክቸዋለሁ። ብሩ የትናንትና ታሪክ ነው እንደነገርኳችሁ እንደዚህ በእጄ እሺ ማለት ነው ነው ነው ነው ፍሬንድ ብሬ ሲበዛባት ሲበዛባት ማለት ነው አምስት መቶ ብር አደረገችው። አምስት መቶ ብር ነው እግዚአብሔር እቺ ሴትዮ ያማታል ቢሆን ውስጥ ድረስ ይገባ፣ በደምብ ይፈተሽልኝ። ሊም ቦርሳ ውስጥ ድረስ ይፈተሽ። ያምሻል እንዴ አንቺ። ታክሲ ውስጥ ማለት ነው። እንትን ምሪንዳ ነበር እየጠጣው የነበረው ያልኳችሁ እና ምሪንዳ እየጠጣው ብስኩትም እየበላው ነበር። እና እንብላው ብያት ነበር ብስኩቱ። ያምሻል አንቺ፣ እንብላ ያልኩሽ መንገድ ላይ መጥቼ። እናት ያቶኝ ማቶልጅኝም እንዴት እንዴት አደረገኛለች ምናምን እላታለሁ። ሰው መስለኝ ማለት ነው። እና አሁን ራሱ በጣም ነርቨስ እየሆንኩ ነው፣ እና በጣም እያለቀስኩ ነው፣ እየተንቀጥቀጥኩኝ ነው። ያምሻል እንዴ ምናምን ነገር እላታለሁ ማለት ነው። ከዛ እሱ ሌላ እንብላ ማለት ሌላ ይሄ ሌላ ውስጥ ድረስ ፈትሾ ቦርሷን ምናምን ስትለው ማለት ነው ሰውዬው እንደ እንትን ማደል ጀመረ። ቃይ ነው ማለት ነው እንዲ እንትን ይናወጥዘው ማለት ነው እስቲ እንካን ተሄንን ያዘው ካጠገቡ ላሉ ሰውዬ ማለት ነው። ከዛ እንዲ ጉዳሴ ማርያሜን ይዤዋለሁ እንደዚህ አውጥቼ ማለት ነው። እመቤቴ ናት በቃ በዛ ሰዓት የረዳች እንዲ እጄ እንትን እያለ ማለት ነው ከዛን ቀጠለልህ እንዲ ደብተሬን አወጣ ማለት ነው እንካን ተያዝ ካጠገቡ ላሉ ሰው ማለት ነው እኔም እኮ ለንብረት ይጨነቃለሁ። ኮንሺየስ እየሆንኩ መጣሁ። ግን ምን ማለት ነው ማንዲ እኔም እኮ ለንብረት ይጨነቃለሁ። ምን ማለት ነው ቀይ ለሰዎች ማደድ አንታ እኔ ራሴ ይዛለሁ። በዚህ እልህ ይዞኝ ማለት ነው ደግነቱ አይፎን ስልኬን ያልኳችሁን ከደብተሪ ጋር ነው አንድ ላይ ያወጣው። ከዚህ ደብተሪ ትልቅ ደብተር ነው እንደምታዩት ማለት ነው ይሄኛ እና ከሱ ጋር እንደዚህ አንድ ላይ አውጥቶ እኔም እኮ ለነበረት ኮምሻ ሰንኩ ገባችሁ። እሷ አላማዋ ግርግር ፈጥራ አዛ ጋር ልታስበላኝ ነበረ፣ ስንቀጠቀትና ስፈራ ስደነግጥ፣ ሁለ ነገር የየነሽ ነገር ምጠቅም ነገር ካለች ወስዶ ሻግ እንዲያደርገው ነበረ። ከዛ እኔ ማለት ነው እንዴ ራሴ ይዛለው ቀይ ምናምን አብይ እንዲያስኩ፣ መጨረሻ ላይ ይኸው ምንም መቶ ብር የለም በቃ የለም፣ ሶስት መቶ ብር ምናምን አላት አልተሳካላትም። እና ማለት ነው ሁሉም ቀን እንደዚህ ከትቼ ምናምን በጣም እጄ ሼክ እያደረገ ነው። አንድ ግርጫሜን አንጥተው ሰጡኝ፣ ለበስኩኝ። ይሄ በቃ ተቡ የስራ ቀጠሮ ተውኝ በቃ ቄጤ ሳሩና ይሄ ጭቃዊ ኮሪደር ልማቱ ማለት ነው እግሬ እንዳለ አቧራ ብቻ። ገፍትራ ይጣለችኝ፣ የረገጠችኝም እዚህ ጋር ስታምፏለ የእግሯ እንትን አቧራ። በጣም የተንቀጥቀጥኩ ነው እንኪ ምድ እንዳሸንና ብለው ሲሰጡኝ እኔ ግን ሀበሻ ማለት ነው ፈጣሪ እርዱኝ እያልኳችሁ ጥላችሁን ሄዳችሁት፣ ሁለት ወጣቶች እግዚአብሔር እንኳን ታድጎኛል፣ ምንም አደጋ ሳይደርስብኝ የእመቤቴን ውዳሴ ማርያም ደግሞ አውጥቼ እንደዚህ አጋጣሚ ሆኖ በእጄ ይዣው መፈተሹን ተፈተሽኩ ሌባ ተብዬ አደባባይ ላይ ተፈተሽኩኝ ጋይስ በሌላ ሌባ ማለት ነው እንዲህ አይነት ስታይል ተጀምሯል ልክ እንዲህ እየተንቀጠቀጥኩኝ መላእክ ነው የላከልኝ ያ ፈተሸኝ ያልኳችሁ ሰውዬ የሷ ሰው አልነበረም ማለት ነው ቀሳለና እናት ብልጥ ከሆንሽ የት ነው የምትሄጂው ተረጋጊ አሁንም ከዚህ ነገር ውስጥ መውጣት አለብሽ ብለው ሰው ከከበበኝ ከዛ ግርግር ውስጥ ብድግ አድርጎ ቀስ አድርጎ እሱ አትንካኝ እያልኩት ነው እሱም እንዲነካኝ አልፈለግኩም ግን አሁን ኮንሽንስ ሊሳስበው እሱ የሷ ተባባሪ ያል ነበር እያለቀስኩ እየተንቀጠቀጥኩኝ የምፈልግበት ቦታ ገባው ማለት ነው እና ማለት ነው ሴትዮዋ አልተሳካላትም፣ እንጂ ጓደኝ ስልክ ደውዬ ስነግራት ማለት ነው ከአንድ ሳምንት በፊት ወንድሜ መሀል መገናኛ ላይ ሌባ ነህ ብላ አንገቱን አንቃው ነበር። አሮጊት ሴትዮ በወፍራም እና በአሮጊት እየተጀመረ ነው ሌብነት። እንግዲህ በሰላም ነበረ መግባት ወደ ቤት የፈለግኩት። እመቤቴ ታድገኝ፣ በሰላም ወደ ቤት ገብቻለሁ፣ ምንም ነገር ሳይጠፋብኝ፣ የቀመስኩትን ቀመሻለሁ። እንግዲህ ሌባም ተብዬ በአደባባይ ተፈትሻለሁ። እና በጣም በጣም በጣም ተጠንቀቁ ተጠንቀቁ። ማለት ነው። እና ደግሞ ሴትዮዋ ደግሞ እግዚአብሔር ደግሞ የእጅሽን ይሰጥሻል ብዬሽ ነው የሄድኩት። ያኔ አሁንም እደግመዋለሁ፣ እግዚአብሔር የእጅሽን ይሰጥሻል። ወደ ሌላ መረጃችን ስናልፍ፣ ጋዜጠኛ ነጋሽ በዳዳ ተሞሸረ። ጋዜጠኛ ነጋሽ በዳዳ በኦርቶዶክስ እምነት ከፍተኛ ተጽዕኖ ፈጣሪ ጋዜጠኛ ሲሆን አስተባብሮ የሚደመጥ ተናግሮ የሚሰማ ድንቅ እንደሆነም ብዙዎች ይናገራሉ። ስለ ኦርቶዶክስ እምነት ከፍተኛ መከራና እንግልትም ደርሶበታል። አላማውም ቤተ ክርስቲያንን በተለየ ችግር ውስጥ ስትሆን ራሱን አሳልፎ በመስጠት ድምጽ መሆን የቻለ ጋዜጠኛም ነው ብለዋል። በሚያቀርበው መርሃ ግብርም ስለ ቤተ ክርስቲያን በቂ እውቀት ያላቸውን አባቶች ስለ ቤተ ክርስቲያን ብለው መከራን የተቀበሉ አባቶችን በመጋበዝ ለብዙዎችም እውቀትን አበርክቷል። የዚህ ድንቅ ጋዜጠኛ የጋብቻ ሁኔታን አስመልክቶ ብዙዎች ደስታቸውን እየገለጹ ተመልክተናል። አንዳንድ ስጋት ያደረባቸው ሰዎች ደግሞ ትዳር ሲይዝ፣ ቤተሰብ ሲመሰርት በፊት ሲያደርግ እንደነበረው ለቤተክርስቲያን ክርስቲያን ቅድሚያ ይሰጣል፣ መከራንም ይታገሳል ወይ እንደ በፊቱ ከፊት ይቀድማሉ የሚለው ነገር ያሰጋናልም እያሉ ነው። በመጨረሻም ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ሰዓትም ህመሟ እንድትፈወስና ሙሉ ጤንነቷ እንዲጠበቅ ለእናቴ የጸልዩላ ስትል መልእክቷንም አስተላልፋለች። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት፣ ግን ከ የናንተ የእግዚአብሔር ኃይል ይበልጣል። የናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታደርጉላትም ታጋርጉላት ያጽናናታል። እናንተን በጣም ነው የምትወደው። ነእንጌ አያምነር መቅደሱ የምረት ልብሱ ከፍ ባለገምስንችለን እግዚአብሔር